እንዴት ናችሁ? ሰላም ናችሁ? ሁሉ ቻለንጆች ነኝ። ዛሬ ደግሞ ይዘንላችሁ የመጣ ነው ምርጥ አስር የኔ የምላቸውን የኢትዮጵያ ፊልሞች ነው። ያው እኔ በሚሰጠው አስ ከአንድ እስከ አስሩን ስቆጥር ጓደኞች የፈለጉትን ሪያክሽን መስጠት ይችላሉ። ግን ይሄ የኔ ምርጫ ነው። የኔና የኔ ማለት ነው። ከአስረኛው እንጀምራለን። አስረኛ ዳይናማይት ነው። የኔ አስረኛ ምርጥ የኢትዮጵያ ፊልም ነው፣ ዳይናማይት ነው። ያው አስተያየት መስጠት ትችላላችሁ። ዳይናማይት ያሉበት ምክንያት እነግራችኋለሁ ከፈለጋችሁ። ዳይናማይት ነው። ዳይናማይት ያው ከትምህርት ቤት ከልጅነት ጀምሮ እስኪያልክ የተማሪ ላይፍ ምናምን የሚያሳይ ነው። እሱን ያልኩበት እስ እናትን

ግን አሁን ከእንትን አንጻር ያና ቁጥር ሁለትም እራሱ አለው ዘውድና ጎፈር ተብሎ ግን ያናህል። ብቻ ይሄ የኔ ምርጫ ነው፣ አለመስማማት መብታችን ነው ቢሆን ያው የኔ እንትን ነው። የኔ ዘጠነኛ የምን ጊዜ ምርጥ ፊልም የሚውለው እንሳሮ ነው። ምርጥ የትወና ብቃት የታየልበት የናማን መስኪ አለች ምርጥ ዘጠነኛ ፊልም ብያዋል በዚህ ላይ ማስሄድ ዘጠነኛ አሪፍ ነው ግን አያስማማሽም። የኔ አስር ውስጥ ግን የድሮ ፊልሞችን ስለማስታወሳቸው ከእነሱ ወድለት ባለው ካሜራ ምርጥ የትወና ብቃት

የኔ ምን ጊዜ ምርጥ ፊልም ከምላቸው ስምንተኛ ስስት ነው። ስስት ላይ ያላችሁን አስተያየት፣ በነገራችን ላይ ስስት ትንሽ ቆየት ያለ ድራማ ነው፣ ግን በጣም የታሪክ ውጣ ውረዱ ምናምን

ስለዚህ አሁን ከሁለቱ ደግሞ ስታስበው ነው የፍቅር ያኛው እኮ እንደዛ ነው። ውሳኔማ አሁን የፍቅር ህይወት ማለው ምን አለው፣ ገባህ አይደለ? ግን ብዙ ሰው የተማመነበት አሁን እንደ አጠቃላይ ስናየው እንደ ኢትዮጵያ አይደለ? ብዙ ሰው ያሳመነ

ይሄ በጣም ምርጥ ፊልም በነገራችን ላይ ከአንድ እስከ አስር ካሳወጣ ትንሽ ነው እንጂ ልዩነት ያደረኩበት ይሄም በጣም አሪፍ ነው። በደርግ ከምን ነገር ታሪካቸው ነገር ደግሞ ባት ትንሽ ነገር ነው እንጂ ይሄን ያህል ይሄ የተራራቅ

የፍቅርም በጣም ደግሞ ተዋናዮቹ ተስፋ ያስቆርጣል እጅግ ነው ምናምን ስለ ስለተስፋ ስለሚያስቆረጥ በነገራችን ላይ ሁሉ የተፋቀረው የሚገናኛል ይሄ ሲጀመር ልክ አንፊልሞች እኮ በብዛት ካየህ

የገጠሩን ቱፊት የሚል ነው የሚነገር። ይሄ ነው ከነገራ ደግሞ የተጠቀሙትን ተዋናይ በብዛት አዲስ ፊት። ከምንም በላይ ደግሞ ሰው ለእውነት ለፍት የሚሄድበት ነው። ከሳሽ እና ተከሳሽ አንድ ላይ ተቆራኝ። ሁለተኛ የኔ ምንጊዜ ምርጥ ፊልም ላይ እንሄዳለን። ሁለተኛ የኔ የምንጊዜዬ ምርጥ ፊልም ረቡኒ ይገባዋል። ረቡኒ ማለት መምህር ማለት ነው። ከምንም በላይ የፍቅር ያሰከደግናል መምህርነት እንግዲህ የነበ ምንድነው፣ ወረንቱ ብላኝ ጽሑፍ ያየሁት ምን አለ ተማሪ ካለ መምሬትም አለ ይላል እና እና እሱን በጣም በጣም

እዚህ ውስጥ መግባት በነገራችን ላይ ከሶስት እስከ ሁለቱ ተስማምታችሁ ቁራኛን አይታችሁት መመስከር ትችላላችሁ። የራሴ እዚህ ውስጥ መግባት አልነበረበት ምትል ፊልም አለ ከአንድ

አንደኛ አደለኔ የኢትዮጵያ አንደኛ አንደኛ ነው። የወንዶች ጉዳይ የሚኮራበት ምርጥ አባላችሁ። በዚህ ቪዲዮ እንደተዝናናችሁ ተስፋ እናደርጋለን። የእናንተ ደግሞ ምርጥ አስር ኮሜንት ላይ